ስታይ አንድ ነገር አርጋለች ምን ይምታ በጭራሽ በጭራሽ ጫዋታ ይችላል ጫወ ይችላል ብሏለ ምን አለ ዮኒ ማኛ ጫወ ይችላል በቃ ተመቻችሁኝ እንዴ እንዲ ነው ቋለቀ በቃ ጫውታሉ ብላን ፈታላሉ አስቀሻለሁ አንቺ የምታወሪ ስለ ዳይፐር ነው ይሄ ሰመሮታል አንቺ ምታወሪ ስለ ኒዶ ነው ስለ አጥንት ነው ስለ በግ ነው ስለ ቅቅል ነው ስለ ወጥ ነው ስለ አብሲት ነው ስለ እርሾ ነው ስለ ቡርቴ ነው ስለ ቱቱ ነው እንዴ ይሄ ነው አሉባልታሽ ወሬሽ ይሄ ህዝብ ደግሞ መሮታል። መዝናናት ይፈልጋል፣ መጫወት ይፈልጋል፣ መሳቅ ይፈልጋል። አንቺ ረኮ ቦታ ቋም መሳቅ የሚፈልግ ህዝብ ነው ያለው። መተሽ ኬኳ ዳይፐር አልቆባታል። እና ይሄ ማህበረሰብን አባሽ ያርግሽ። ከፈለግሽ ፎጣሽን አንጥፈሽ ተጠቀሚ ይባታ። እኛ ምን አገባል? ትመጣና ዛሬ ትቱ እንዲህ ብላ ጥርሷን አሰሪላት። ወይ አምላክ! ዛ እኮ ወደ በሽታ ነው የሚቀሰቅሰው። ትቱ ዛሬ እንዲህ ብላ ጥርሷን አሰሪላት። እከክ ያንቺ አገልጋይ ልጅ እንደ አንዴ ሳህን ታቀርባለች፣ አንዴ ወጥ ትቀዳለች፣ አንዴ ሾርባ ታነፍሳለች። እዛ ጠገብሽ። አንድ ቀን ጥርሳ ጥርስ ተሰርቶ አያውቅም። ውጪ ነው የሚያድረው። ንፋስ ይመተዋል፣ ቸነፈር አለ፣ ብርድ አለ፣ ቅዝቃዜ አለ። ያ ጥርስ ስንት መከራውን ያየ ጥርስ ነው። ብታሰሪላት ጥሩ ነው። ጓደኝነት ያ ነው ማቆን። ያሁን ጓደኛ እናት የትሙትን አካባቢ ብትሎ ረረረ አለባበስ ምናምን ፎ አንድ ላይ ምናምን ጥርሷን አሰራር ምናምን ግጥምጥምጥምጥም በአንድ የሆነ ማድረጋት ጓደኛ። ለም ጥርሷ ብርድ ይመተዋል። ቱቷን ሁሉ በብርድ ነው የምትከተከተው። ፀሐይ አለ፣ ጠራራ ፀሐይ፣ ኢትዮጵያ ጠራራ ፀሐይ የቂጥ እንትን ነው የሚያፈርጠው። እዛ ቁጭ ብላችሁ ጠራራ ፀሐዩ ላይ ሁሉ ነገሩ ችግር ነው የሚደርስበት። ያጠርስ ላይ ጓደኛች ላይ ቡርቴ ፈርዶባታል። ከሆነ ከገጠር ሀገር አመጣው አብሬ ዘምርናት ብለሽ መጫወቻ ታረጋታለሽ። ስልክ ቁጭ ብላ ነው የምትጠቀመው። አሁን ቡርቴ ስልክ የምትጠቀም ሰው ብትሆን እንደው እንደው እግዚአብሔር ያሳያችሁ። መጫወቻ እኳ አደረግሽው። ይህም ማህበረሰብ ደግሞ ብለሽ ብለሽ ስተውስ፣ ቆይ ጋይስ፣ ጣፈንታ ላይ ይመጣሉ። አንድ ጊዜ አንድ ደቂቃ አንድ ሁለት ደቂቃ ላስላስል አርጋትና ጣፈንታ ጣቱን አጫወታቸዋሉ። አንድ ደቂቃ ጋይስ፣ ተረዱኝ ተረዱኝ ተረዱኝ። ምን አገባሽ እከክ። እዚህ ቲክቶክ ላይ ምን አገባሽ ሶሻል ሚዲያ ላይ ምን አገባ የሚባል የለም። የነካን ትጋጫለህ አራት ነጥብ የነካን ታስከብራል። እከክ አንተ እንደፈለቅ እናትቅ አራስ ቤት ወንድምን ጡት እያጠባች አባትክ ሰክሮ መጥቶ እየደበደበ ያደገ ሰውዬ፣ እኔ ቤታ ማንም ሰው ሲሰድበኝ ቁጭ ብዬማ ያደለው ሰው። አልነካም፣ ሰው ላይ አልደርስም። ከደረስክብኝ ጣትን በጣቴ ጠንቁያ አይነን አውጣልሃለሁ፣ ዝም አልልህም። ማናባ ስለሆንኩ ነው ጸጥ የምትባለው? ቃሉ ያሰማልን። እና ቆይ ቆይ ቆይ፣ ስለነ ዴዚ አውርተሻል። ስለነ ዴዚ የሚመክረው ሰው በእናት በአባቱ ተቆንጥጦ ያደገ በእናት በአባቱ ታርሶ የኖረ ሲወልዱ የሚታረሱ አንቺ ወፍቴኝ በመድኃኔዓለም እንዴ ምን እንግዲ በማጀበያችን ፊንገር በምግብ ነው እያለች በአንድ ነው እያጀበች ወሬ የምታወራው እንቁርቲ ከልጆቿ ጋር እያንጫጫይ ድስት እያንቋቋይ ነው እኔ ወፍና እንስሳ እያንቋቋ ነው። ይሄ ማህበረሰብ ስንቱን ተሸክሟል። ወደ ወሬ ልመለስ እና ስለነ ዴዚ እና አሞራ ማውራት ያለበት ሰው በእናት በአባቱ ተቆንጥጦ እስከ ሀያ ዓመት ድረስ ያደገ ቢያንስ ቢያንስ ህጉ እንደሚለው እስከ ስታምር እስከ ሀያ ዓመት ድረስ በእናት በአባቱ ተቆንጥጦ ያደገ ስለ ሰው ልጅ የሚያወራው ሁለተኛ ነገር ታርሶ አሁን ለምሳሌ ስትወልዱ የሚያረሳችሁ ቤተሰብ ኑሮ ያደገ እንደዚህ አይነት እንደዚህ አይነት ነው። ስለ እንደዚህ የሚያወራው አንቺ እናትሽን በ14 ዓመት ቱርክ ተሰደሽ የወጣች ሴትዮ ሀናናት ሀኑ የምትባል ከእሷ ጋር ስጀርር የነበረ ናይጄሪያና ምናምን ያልቀረች ሴትዮ መተሽ መካሪ ለህፃናት የምትሆኝ ሰው ልጅ አንቺና እንቁርቲ ክፋታችሁ አንድ አይነት እንሚያደረጋቸው ነው። እንቁርቲ አሁን ዛሬ የማለች ነው፣ እግዚአብሔር ያሳያችሁ ከቤታ ጌም በኋላ እኔ ሰዎች እኮ ክርስቶስን እንደ አትላኩልኝች ሴትዮ ዝም ብላ ብትሳደብ ይሻላታል። የላካችሁ ልኝ አይቻልም። አንቺና እንቁርቲ የባብነታችሁ መጠን ነው የምነግራችሁ ማለት ነው። ገና የሰው ልጅ ወደፊት ይጣላል ብላችሁ አሳፍስፋችሁ ምላችሁ የምጠብቁ ናቸው። አሁን እንቁርቲ ዛሬ እግዚአብሔር ምናምን እየማለች ከጌሟ ከቤታ ጌም በኋላ ዲቦራና ቤታ ይጣላሉ ትላለች። እንደው እንዲስቲ፣ በነገራችን እንዲስቲ ታጠነክራለች እንዳለ ብንጣላ ራሱ አልተጣላንም ብለን እንድንመጣ ነው የምታደርጊው። እንደዛ ነው ምታደርግ የዞዬ ሚስትንባ። ያ እንደዛማ ከሆነ እዛም ያሉሽን ጀሌዎችሽን በዛ ሳይድ ያሉትን ደግሞ እነሱም ያለቅሱበት አለ። ዞዬ ላልሰጠው ሰው የለም፣ ቲክቶክ ላይ ለመላ ለድፍን ቲክቶከር ሰጥቷል። ያ ማለት ሚስቱ ያለቀሰችው ለሁሉም ነው የሚሰራው ለእኔና ለቤት ዲቦራ ነው የሚሰራው። እኔ ዞዬ ያክል እንኳን ሰጥቶኝ አያውቅም፣ ለሌሎቹ እንደሰጠው አንጻር ሲታይ ማለት ነው። ነክ ይጣላሉ የክፋት እችም ደግሞ ፊንገር ትመጣና ምትላለች፣ አሞራው እና ሰው ገና ወደፊት። ለእናቱ አዝነሽ አይደለም? ለእናቱ አዝነሽ አይደለም? እናትዬዋ ልጇን ስትነኪባት አትፈልግም። የፈለገ እናት ልጇን ትቆጣለች፣ ትቆነጥጣለች፣ ትኮረኩማለች፣ ይድፋ ከአንሳ ከአያኑር ትላለች። ሰው ግን ልጇን ሲነካ ግን አትፈልግም። ለምን ትነኪያለሽ? ልጇን ለምን ታሳቅቂያለሽ? እናት ልጇን ስትነካ አትፈልግም። አንቺ ልጅ የተነከ ሳትነካ ልጅሽ ገና ለገና በውሸት ኬኳ ትሙት ብለሽ ምለሽባት ልጄ ሳትነካ ገና አባትሽ አካል ጉዳተኛ ብለሽ ተሳልበሽ፣ ልጅሽን ሳልነካ ይኸው ህዝብ ይፍረድ። ልጄ ልትነካ ነው ብለሽ እኮ አፍሽን የከፈትሽ እኮ። ቧሬ ነሽ። አንቺም ደግሞ ዴዝን ስትናገሪ እናት ይሰማታል። እናት የፈለገ ነገር ልጇን ብትቀጣ ብትሰድብ፣ የፈለገ ነገር ቢሆን ግን ልጆቿን ሰው ሲነካባት ግን አትፈልግም። ያንቺ ብቻ ነው እንደሚሰማሽ? የምን አባሽ? የትኛው እናች አርሳ የትኛው እናትሽ ኩላ ድራሽ ነው ስለነ ዴዚ የምታወሪ አንቺ? ሲጀመር የትኛው ኩላ እንዴት ነው? እኔ እግዚአብሔርን ጋይስ፣ መካሪዎቹ እነዚህ አሁን እኔ እነዚህ ሰዎች ይሻሉኛል፣ እንደዚህ የሚያደርጉ። ቆይ አንዴ ጋይስ፣ አንድ አምስት ደቂቃ ብቻ ጋይስ፣ ልሂድባት አምስት ደቂቃ። እንዲህ የሚሉ ሰው። ቆይ አንዴ ቆይ አንዴ ጋይስ፣ ጠብቁኝ። እነዚህ መካሪዎች ይሻሉኛል። እኔ ቲክቶክ ላይ እነዚህ ያረጡ ምናምን ሳይ እንደዚህ ወዳጆቼ ባንዲ ወዳጆቼ ቤተሰቦቻቸው ያልፈቀዱት ትዳር ባይሆን መልካም ነው።